ታሪኩ ጁሊያ በላፕቶፕ ላይ ሥራዋን ስትሰራ ባለቤቷ ጆን መጠጥ እየተጎነጨ እየተዝናናም እያሳየንም ይጀምራል። ጥንዶቹ ወደ መዳረሻቸው ሲደርሱ የአካባቢው ሰዎች ሞቅ ያለ አቀባበል አድርገውላቸው የጁሊያ ሥራ ባልደረባ የሆነው ዊሊያም ሰላምታ ሰጥቷቸው ወደ ሆቴል ያደርሳቸውና ሴትየዋ የአካባቢው ነዋሪዎች የንግድ እቅዶቻቸው እያሳሰባቸው ነው የሚል ወሬ እንደሰማች ስትጠቅስ ነገር ግን ዊሊያም ግድ የለም ብሏት ቡድኑ ሆቴሉም ሲደርስ አኒታ የምትባል አስተናጋጅም ክፍላቸውን ታስረክባቸዋለች። ክፍላቸው ውስጥ ጆን ወደ በረንዳው ይወጣና ከታች ሰርግ እየተካሄደ መሆኑን ተመልክቶ ይህ ጉዞ ከረዥም ጊዜ በፊትም ሊያደርጉት የነበረውን የጫጉላ ሽርሽር እቅዱንም ስላስታወሰው ስለዚህ ይህን ጊዜ ልጅ ለመውለድ ሊጠቀሙበት እንደሚችሉ በቀልድ ሲጠይቃት ሆኖም ጁሊያ በስራ ላይ ተጠምዳ ነበርና ጆንም ባህር ውስጥ እንዲዋኙ ቢጋብዛቸውም በኋላ እንደምትቀላቀሉም ቃል ትገባለታለች። ምሽት ላይ ዊሊያም ለጁሊያ በማለዳ ጀልባ ወደ ደሴት እንደሚወስዳት ይነግራትና ብዙም ሳይቆይ አኒታ ቀርባ ጆንን ለዳንስ ጋብዛው ሰውየው ቢያመነታም ሚስቱ እንዲሄድ ስትፈቅድለት ደስ ብሎት ተቀብሏት። ከወንዶቹ ዳንሰኞች አንዱ ደግሞ ጁሊያን ለዳንስ ይጋብዛትና ምንም እንኳን መጀመሪያ ላይ ጁሊያ ብታመነታም ዳንሰኛው የጎተተ ወደ ዳንስ ወለሉም ይወስዳታል። በቀጣዩ ቀን ጁሊያ አባቷ ትሬቨር ጋር ደውላ በደሴቶቹ ላይ ውሏን እንደምትጨርስ አረጋግጣለት ሊያዩት ወደ ፈለጉት ደሴት መሄድ እየተዘጋጀች መሆኗን ስትገልጽ ትሬቨርም ባሏ ሊረዳት እንደሚገባ ይናገርና በዚህ ሀሳብ ተነሳስታ ጁሊያ ተኝቶ የነበረውን ጆንን የኢንሹራንስ ወረቀቱን መፈረሙን ስትጠይቀው እሱም ራሱን ስለነቀነቀ እርግጠኛ በመሆንም ትሬቨር ውይይቱን ያጠናቅቀዋል። ጁሊያ ልትሄድ መሆኑን ሲመለከት ጆን እሷ ስትሄድ እንደምትናፍቀው በአዘን ይናገርና ሴትዮዋ በመጨረሻ በባሏ ብቸኝነት አዝናለት፣ ስለዚህ ጀልባውን ትታ አብረው በበረራ እንዲሄዱ መጠበቅ እንዳለባት ብታስብም ሆኖም ጆን ስራዋ እንድታጠናቅቅና ጫጉላ ሽርሽር ርሽር ደስታቸውን እንዲጀምሩ በጀልባ እንድትሄድ ነግሯት፣ ጁሊያ በፍጥነት እንደምትመለስም ቃል ገብታ ተሰናብታ ተሰማዋለች። ጁሊያ ብዙም ሳይቆይ ወደ መርከብ ማረፊያው ደርሳ እዚያም ዊሊያም ከጀልባው ካፕቴን ጋር ማስተዋውቋት፣ የካፕቴኑ ረዳት የሆነው ሲድ እቃዋን እንድታስተካክልም አግዟት። ዊሊያም በማግስቱ ጠዋት ስትመለስም እንደሚጠብቃት ማረጋገጠላት። ጁሊያ በግል በጀልባ ጉዞዋ እየተደሰተች ሳለ፣ ሳጅን ሮይና ብሪክስ በሆቴል ውስጥ ወደ አኒታ ቀርበው የሚፈልጉትን ሰው ፎቶን ማሳይተዋት፣ ሴትየዋ በፍጥነትና በሚያጠራጥር መልኩ አላየሁትም ስትል ሮይ በጥንቃቄ እንድታይ ጠይቃትና፣ አስተናጋጇ አጥብቃ እንዳላየችው ስትገልጽ ሳጅኖቹ ስልካቸውን አስቀምጠው የሚፈለገውን ሰው ካየች እንድትደውልም አዘዟት። ይህ በእንዲህ እንዳለ ሲድ ለካፕቴኑ የማዕበል ማስጠንቀቂያ ቢያሳየውም፣ ነገር ግን ሰውየው ለአንባቢው የአየር ሁኔታ ችግር እንደማይፈጠር አረጋግጦለት የጁሊያ ባለቤት ወደ ሆቴሉ አስተናጋጅ ቀርቦ ጥበቧንም አርነቆላት ከዚያም ደሴቱን እንድታስጎበኘው ሲጠይቃት አኒታ በመገረም ሳቅትልና ጆን ግን ለሚስቱ የሚያስደንቅ ስጦታ ለማግኘት ተስፋ በማድረግ ላይ መሆኑን ያብራራላታል። ጆን ለአመታት በትዳር መኖራቸውን፣ ነገር ግን ሚስቱ በስራዋ በመጠመዷ የጫጉላ ሽርሽር ሊያደርጉ የቻሉት በንግድ ጉዞ ላይ መሆኑን ተናግሮ ይህንንም አስባ አኒታ ጆንን ወደ ባህር ዳርቻውና ወደ ውቅያኖሱ ወስዳው ለሚስቱ ሊሰጣት የሚችለውን ልዩ ነገር እንዲያገኝ እያገዘችው እንዲሁም ወደ ሙዚየሙ ወስዳው ስለ ደሴቲቱ ታሪክ እያስተማረችው ያገባውን ሰው እጁን ይዘውም እየጎበኙ ማይተን። በዚህ ሁሉ መካከል ጁሊያ ማቅለሽለሽ ትጀምርና ስለዚህ ካፕቴኑ በካቢን ውስጥ እንድታርፍም ያሳስባታል። በመጨረሻ አኒታ ጆንም ወደ ጌጣጌጥ ሱቅ ወስዳው በዚያም ጥቁር እንቁዎችን ተመልክተው በዚያች ምሽት ጁሊያ ከውጭ ባለው ማዕበል ጀልባዋ በኃይል ስትንቀጠቀጥ ከእንቅልፏ ትነሳና ካፕቴኑ የት እንዳለም ሳይታወቅ ሲል ሕይወት አድን ልብስ ሰጥቷትም በፍጥነትም ከካቢኑ ማስወጥቷት ከዚያም ወደ ውሃው እንድትዘል ሲጎትታት ጁሊያ ብታመነታም ከኋላዋ ገፍትሮ እሱም ወደ ውሃው ዘሎም ይገባል። ማለዳ ላይ ጁሊያ ብቻዋን ባልታወቀ ደሴት ላይ ነግታ በድንጋጤ ውስጥ የሚረዳትን ሰው እየፈለገችም አይተን እንደ እድል ሆኖ ሲድ ከጫካ ውስጥ የኮኮናት ፍሬ ይዞ ብቅ ብሎ እሷን በደስታ ብታክፈውም ሰውየው ግን ለእሷ ምንም ምላሽም አልሰጠም። ጥያቄ ስታጣድፈውም ዝም ብሏት ይህም ዲዳ መሆኑን እንድትገምትም አድርጓት። በሚያስደንቅ ሁኔታ ሲድ እንድትቀመጥና የኮኮናት ጭማቂ እንድጠጣም ነግሯት ጁሊያ መጀመሪያ ላይ ብትፈራም ነገር ግን ጥማቷ በመጠጡ እንድትደሰትም አስገድዷት። ከዚያ በኋላ ሲድ ለረዥም ጊዜ እዚያ እንደሚቆዩ ፍንጭ በመስጠት ወደ ጫካው ተመልሶ መጠለያ መስራትም ይጀምራል። በሌላ በኩል ጆን ስልክ ተደውሎለት የሆነ ነገር ሲያረጋግጥለትም እናያለን። በደሴቲቱ ላይ ሲድ በጁሊያ የማያቋርጥ ጥያቄዎችና ፍላጎቶች እየተበሳጨ እንዲያውም የሚፈልጋቸው ቡድን በመንገድ ላይ እንደሚገኝ እርግጠኛ በመሆን መጠለያ መስራት እንደማያስፈልጋቸው ሰዎቻቸው ሀሳብ አቅርባ በዚህም ምክንያት ጀልባው እንዳያጣቸውም በመስጋት በባህር ዳርቻው ለመቆየት የወሰነች ሲሆን ይህም ሲድ በሰላም እንዲሰራ አስችሎት ከበርካታ ሰዓታት በኋላ ጁሊያ እርዳታ ላይ መጣ እንደሚችል በመጨረሻ ተረድታ ወደ ሲት ስትቀርብ እሱም ቀድሞውኑ መጠለያ ሰርቶም ነበር። ሆኖም እሱ አልተደሰተችምና እዚያ ለመተኛትም ፈቃደኛም አልሆነችም። ሰውየው ግን መጠለያውን ለራሱ ብቻ እንደሰራ የሚገልጽላትና ፀሐይ ስትጠልቅ ዊልያምና አኒታ ጁሊያ ያለችበት ጀልባ ወደ ደሴታ ለመድረሱን ለጆን ነግረውት፣ በሚቀጥለው ቀን አኒታ ጆንን ወደ ፖሊስ ጣቢያ አጅባ ወስዳው እዛም ሚስቱ እንዳልተገኘች ነግረውት፣ ፖሊሱ በባህር ላይ ለአንድ ሳምንት ጠፍተው የነበሩ ሰዎችን መታደግ እንደቻሉና ጁሊያም ልትገኝ እንደምትችልም አረጋግጦለት ጆን እያዘነም ለአማቾች ሲደውለት ምናያለን። በደሴቲቱ ላይ በሁለተኛው ምሽት ጁሊያ በአልጋ ውስጥ የሆነ ነገር ተሰምቷት ሲድን ለእርዳታ ጠርታው ምንም እንኳን የደነገጠች ቢሆንም ሰውየው በቀላል አነጋገርም ወደ እርሷ ሄዶ የሆነ ነገር ሲንቀሳቀስ ወደ ተሰማት ቀሚሷ ስር ይመለከትና ከዚያም ያገኘውን አልቂትም ሲያሳያት ጁሊያም በፍርሃት እጁ ላይ እንጥመተዋለች። ጁሊያ ከጠፋች በሶስተኛው ቀን ትሬቨር አማቹ ጋር ደውሎ ዜና ቢጠይቅም ግን ምንም ዜናም አልነበረም። ከዚያም ጆን የጤነቱ ሁኔታ በመጥቀስ እንዳይመጣም ማበረታቶት የጁሊያን ጉዳይ እሱ እንደሚከታተለው ቃል ቢገባም አማቱም ግን እሱ ላይ መምነት አልነበረውም። ይህ በእንዲህ እንዳለ ጁሊያ ሲድን እቅዱን ስትጠይቀው እሱም የት እንዳሉ ለማወቅ እንደሚፈልግ ገልጾላት በዚያ ምሽትም ወደ ጫካው ለመሄድ እንድትዘጋጅም ነግሯት፣ ሴትየዋ ሰዎች ያጡናል ብላ ስለምታምንም እምቢ ትለዋለች። በተቃራኒው ሲድ ከፍ ያለ ቦታ መፈለግ እንዳለበት፣ ስለዚህ እሱ ሲሄድም ጁሊያ በባህር ዳርቻው አትቆይም ነግሯት፣ በመጨረሻ ግን ሴትዮዋ ብቻዋ መሆንን ትፈራና ተከትለው እሱን ለመከተል ያቅታትና ስለዚህ ወደ ኋላ እንዲመለስም ልታሳምነውም እየሞከረች ባሏ ሊፈልጋት እንደሚመጣ ብታምንም፣ ነገር ግን ሲድ ችላም ይላታል። ጁሊያ ከዛ ስለ መራቧ ያጉረመረመች ሲሆን፣ ስለዚህ ሲድ ጥቂት ሸንኮራ አገዳ ሰጥቶ እንድታኝክም ነግሯት፣ ተስፋ በመቆረጥም ሴትዮዋ የተባለችውን ታደርጋለች። ይህ በእንዲህ እንዳለ አኒታ ጭንቀቷ ከጊዜ ወደ ጊዜ እየጨመረ መጥቶ ሲድ በእውነት አማቷ መሆኑንም ለጆን ገልጣለት እሱ በደሴቲቱ ላይ ያላት ብቸኛው ቤተሰብ ነውና ስለዚህ እሱን ለመፈለግም ጓግቷ ይህን ሲሰማ ጆን እጇን ይዞም ሁሉም ነገር ደህና እንደሚሆን አረጋገጠላት። ከዚያ በኋላ አደጋው የደረሰባቸው ሰዎች ወደ ተራራው እግር ቢደርሱም ነገር ግን ጁሊያ መውጣት እንደማትችል አጥብቃ ተናግራ ሲድ ቀሚሷን አየና መሃል ላይም ቀዶት አሁን ተራራውን መውጣት እንደምትችልም ነግሯት ከበርካታ ሰዓታት በኋላ በመጨረሻ ተራራው ጫፍ ላይ ደርሰው ሲድ ግን የማይሆን ቦታ ላይ መሆናቸውንም ገልጾ ጁሊያ በአቅራቢያ ያለች ደሴት ብታይም ነገር ግን ሰውየው ውቅያኖሱ በሻርኮች የተሞላ ስለሆነ ወደዛ መዋኘት አደጋ እንደሆነ ተናግሮ ተስፋ ቆርጣና ደክማም ጁሊያም ተኝታ ጓደኛዋን ምግብ ፈልጎላት መጥቶ ብዙም ሳይቆይ ጥቂት እንቁላል ያገኝና ጥሬውንም ሲበላው ጁሊያም እየቀፈፋት እናያታለን። ፀሐይ ስትጠልቅም ሲል ወደ ባህር ዳርቻ ለመመለስ የወሰነ ሲሆን ይህም ሴትየዋን እንደገና ወደ ኋላ መጓዝ እንዳለባቸው በማሰብም አበሳጭቷት አይተን፣ በመንገዳቸው ላይ ፏፏቴ ያግኝተው። ስለዚህ ሲድ ተጨማሪ አቅርቦቶችን መፈለግ እንደሚችል ተናግሮ ጓደኛው ጊዜያዊ የውሃ እቃቸውን እንድትሞላ ማዟት። ሆኖም ጁሊያ ልብሷን አውልቃ በውሃ ውስጥ መዋኘት ትጀምርና ሲድ ተመልሶ አይቷት ለመዋኘት ጊዜ እንደሌላቸው ሲናገር ጁሊያም ሁልጊዜ ሲሪየስ መሆኑንም በቀልድ ከተናገረች በኋላ ልብሷን እንዲያመጣላት ስትጠይቀው ራሷ እንድትመጣና ከሱ እንድትወስድ ቢያዛትም ነገር ግን ሴትዮዋም ቢስትል ስለዚህ ልብሱ መልሶ ይወረውርላታል። ይህ በእንዲህ እንዳለ ዊሊያምና ጆን የንግድ ስራዎቻቸው ቱሪዝምና ኢኮኖሚን እንደሚያሳድጉ ለአካባቢው ነዋሪዎች በማሳመን የከተማው አዳራሽ ውስጥ ስብሰባም እየመሩ ሆኖም የአካባቢው ነዋሪ የአካባቢያቸው ተፈጥሮ እንደሚጎዳ ሲናገር፣ ስለዚህ ዊሊያም እንደሚጠብቁትም ቃል በመግባት እቅዳቸው በአእዋፍ ስነ ምህዳር ላይ ትንሽ ተጽዕኖ ሊያሳድር እንደሚችል ነገር ግን ይህ የአካባቢው ነዋሪዎች ተጨማሪ ገቢ እንደሚያስገኝ ቢናገርም፣ ይሁን እንጂ አንድ ሰው የእነሱን ልማት ለመገንባት አካባቢያቸውን እንደሚጎዳ የሚያሳይ ማስረጃ አከማችቷልና። ጆኒ ሰውየውን ይገባኛል ጥያቄ ለመቃወምም ጣልቃ ገብቶ ልማታቸው ለእነሱና ለወደፊት ትውልዳቸውም ጠቃሚ እንደሚሆንም ለሰዎቹ ቃል ይገባል። ወደ ደሴቲቱ ስንመለስ ጁሊያ ተንሸራታም ቁርጭምጭሚቷ ሞልቆ ሲድ በተረጋጋ ሁኔታ ወደ ቦታው ሲመልስላት ህመሙ ሴትዮዋን በደመነፍስ በጥፊ እንድትመተው አድርጓት፣ ሰውየው ምንም ምላሽ ሳይሰጥ ከዚያም የመድኃኒትነት ባህሪ ያላቸውን ተክሎች ለመፈለግ ሄዶ አንዳንድ ተክሎችን ለመሰብሰብና ለማዘጋጀት የሚችልና ይህም የጁሊያን ቁርጭምጭሚት ለመጠቅለልም ይጠቀምበታል። ጁሊያን መንቀሳቀስ አልቻለችምና ፀሐይም መጥለቅ የጀመረች ሲሆን፣ ስለዚህ ለጁሊያ ምቾት ባይሰማትም ለዚያች ለሊት እዚያ ለመቆየት ወስነው ሲድ በአቅራቢያው ያለ ቦታ ያገኝና ጓደኛውንም እዚያ ማስተኝቷት፣ ሆኖም ሴትዮዋ መንቀጥቀስ ስለጀመረች እሱ ሙቀት ለመስጠት ራሱን በእሷ ላይ ጠቅልሎ ይህም ሴትዮዋ በመጨረሻ እንድተኛም ይረዳታል። በማግስቱ ሳጅኖቹ የሚፈልጉትን ሰው በተመለከተ የአካባቢውን ሰዎች እየጠየቁ ሲሆን የሚፈለገው ሰውም ሲድ ነበር። እሱም በመጨረሻ ጁሊያን ይዞ ወደ ባህር ዳርቻው ደርሶ በዚያ ምሽት ጁሊያን ቅልፍታጣና ስለዚህ ወደ ተኛው ጓደኛዋ ቀርባ አንዳንድ ሙቀት ለማግኘት ተስፋ በማድረግ እራሷን ከጎኑ ማስተኝታ ሆኖም ሰውየው ቅዠት አይቶ በድንጋጤ ሲነቃም አይተን። በማለዳ አኒታ ካፕቴኑ በህይወት እንደተገኘ በደስታ ለጆን ነግራው ጁሊያም ደግሞ በኮኮናትና ድንጋይ በመጠቀም የኤስኦኤስ ምልክት ብትሰራም ሲድ ግን ጊዜ ማባከን ነው ብሎም ያስባል። ብዙም ሳይቆይ ዜናው የካፕቴኑን መታደግና ምስክርነትም ዘግቦ በዚያም ወቅት በማዕበል ውስጥ ከጀልባው እንደተወረወረ ተናግሮ ጆን ግን ሰውየውን ሲጠይቀው ጁሊያና ሲድ በማዕበል ወቅት ከታች እንደነበሩና ምናልባትም ተይዘው እንደሰጠሙ ማጥብቆም ይናገራል። ሲድ ለጁሊያ መድኃኒት በመስጠት ሲንከባከባት ጁሊያ ሲድ ምን ያህል ደግ እንደሆነ እንድታስብም አድርጓት ሚስቱ ዕድለኛ ሴት መሆኗን ብትገልጽም ሲድ ሚስቱ እንዳለፈችና እሱም እሷን በማግኘቱ ዕድለኛ እንደነበር መልሶላት ሐሳቡን በማስወገድ ባህሩን መሻገር እንዲችሉ ራፍት ለመስራት እቅዱን ያጋራትና ይህም ለጁልያ አንዳንድ ተስፋም ሰጥቷት በዚያ ምሽት ጆን አማቷን ስላጣች በሐዘን የምታለቅሰውን አኒታን እያጽናናት ይህም መሳሳም እንዲጀምሩም አድርጓቸው በማግስቱ ትሬቨሪ ጫጉላ ሽርሽር የሚደረግባቸው ደሴቶች ላይ ደርሶ አማቹ ሴት ልጁን ለማዳን በቂ ጥረት ባለማድረጉ የተናደደ ሲሆን፣ የእሷ አመለካከትም ጆንን ያበሳጨዋል። ይህ በእንዲህ እንዳለ አደጋው የደረሰባቸው ሰዎች ራፍታቸውን የሚገነባሉ። ሲድ ለሴትዮዋ እንዴት እንደምታስር እንዴት አሳ ማጥመድ እንደሚቻል የሚያስተማራት። ይህን ሲያደርጉም ሲድ አንድ ጥቁር እንቁ ያገኘና ለጓደኛው ለመስጠት ቢያስብም ነገር ግን ለጊዜው ኪሱ ውስጥም ለማስገባት ወስኖ፣ ብዙም ሳይቆይ ጁሊያ መረብ የሆነ ነገር የያዘ ቢሆንም ነገር ግን ቆሻሻ ብቻ ነበር ሲል ትላልቅ ኩባንያዎች ተፈጥሮን ምን እንደሚያደርጓትም ጠቅሶ ይህም ሴትዮዋ በዚያ ብክለት ውስጥ የእሷን ተሳትፎ ላይ እንድታስብም አድርጓት በእራት ጊዜ ጁሊያ በመጨረሻ አካባቢዋ ያለውን ተፈጥሮ እያደነቀች ሁል ጊዜ በስራዋ መጠመዷንና በህይወት መደሰት አለመቻሏን ገልጻ በዚህ ምክንያትም ሲድ ጥቁር እንቁ ሰጥቷትም እሷም ደስ ይላታል። እነሱም በጥሩ ስሜት ውስጥ የነበሩ ሲሆን በካምፕ ሳይት ዙሪያ እየዘፈኑና እየደነሱ ይህም በመጨረሻ ወደ መሳሳም የሚያመራ ግንኙነት ፈጥሮ ሁለቱም በድርጊቱ ወዲያውኑ ይጸጸቱና ይለያያሉ። ማግስቱ አኒታ ጆን እና ካፕቴኑ ግብይት ሲያደርጉ ተመልክታ ይህም ጥርጣሬዋን ከፍ አድርጎት ካፕቴኑ ከሄደ በኋላ ጆንም ጁሊያና ሲድል ለመፈለግ እንዲችል አዲስ ጀልባ እንዲገዛ ገንዘብ እንደሰጠው ሲነግራት አይተን። በሌላ በኩል ጁሊያ በማዕበል ውስጥ ያለውን ስርዓት ተመልክታ ደሴቲቱም መቼ ለቀው መሄድ እንዳለባቸውም ትገምትና ሁለቱም ብዙም ሳይቆይ ራፍታቸውን ወደ ውቅያኖሱ ገፍተው ከዚያም ሻርክ አይተው ከእንስሳው በፍጥነት ለመሸሽ ቢጣደፉም ነገር ግን ሲድ ሊያመልጡ እንደማይችሉ የተረዳ ሲሆን በዚህ ምክንያት ሻርኩን ለማስፈራራት ወደ ውሃው ዘሎ ገብቶ ጁሊያ ደግሞ ወደ ደሴቲቱ ለመመለስም ሞክራ ሴትዮዋ በመጨረሻ መሬት ላይ ደርሳ ሲድ ደግሞ ቆስሎ እንዳለ ስትመለከት ትደነግጥና በዚያ ምሽትም ቁስሉን እንዲሰፋም ስትረዳው እናያታለን። ከተፈጠረው አደጋ ከአንድ ሳምንት በኋላ ሁለቱም በውሃ ውስጥ ሻንጣ አግኝተው በፍጥነት አውጥተውት በውስጡም የፍሌር ሽጉጥና የሳተላይት ስልክ በማግኘታቸው ቢደሰቱም ይሁን እንጂ ለአንድ ጥሪ ብቻ የሚሆን በቂ ባትሪም ነበረው። ስለዚህ ጁሊያ የባሏ ስልክ ላይ የደወለች ሲሆን ግን ጓደኛዋ ደስተኛ አለመሆንንም አላስተዋለችም። እሷ ሳታውቅ ጆን ከአዲሱ ፍቅረኛው ጋርም እየተዝናና ነበርና የሚጠራውን ስልክም ችላ ብሎት በምትኩ የድምፅ መልእክት እየላከችለት መልእክቷን ከመጨረሷ በፊትም ስልኩ የዘጋ ሲሆን ሰውየው ግን የድምፅ መልእክቱን በኋላ ላይ አስተውሎ የሚስቱን ድምፅ በመስማቱም ይገረማል። ብዙም ሳይቆይ ጁሊያ በአድማሱ ላይ ጀልባ ታይና ስለዚህ ሲድን ሽጉጡን እንዲያመጣም አዛው ሰውየው መጀመሪያ ላይ ቢያመነታም፣ ሆኖም ጁሊያን ለማዳን ይወስንና ስለዚህ ጠመንጃውን የተኮሰ ሲሆን የካፕቴኑ ትኩረትንም ስቦ፣ ሰውየው ብዙም ሳይቆይ ትንሽ ጀልባ ተጠቅሞ ወደ ባህር ዳርቻው ደርሶ ሁለቱ ወደ እርሱ ሲቀርቡ ሽጉጥ ደቅኖባቸው ካፒቴኑ ሲድ ለግድያ ተፈላጊ መሆኑን ለጁሊያ በመናገር ሲያስጠነቅቃት ይህም ሴትየዋን አስደንግጧት። ካፕቴኑም ሲድን ቢላዋውን እንዲጥልም አዞት ሰውየው እንደተባለውም ያደረገ ሲሆን፣ ጁሊያ ግማንን እንደምታምንም ግራ ተጋብታ በመጨረሻም ያዳናትን ሰው ትመርጥና ይህም ካፕቴኑ ሁለቱ ፍቅረኛሞች እንዲሆኑ እንዲገነዘብም ያደርገዋል። ካፒቴኑም ጊዜ ማባከን ስለማይፈልግ ጁሊያ ለማንኛውም መሞት ነበረባት ሲል ገልጾ ሽጉጡን ወደ እሷ አነጣጥሮ ሲል ከመተኮሱ በፊትም ይጥለውና ሁለቱ እየተጣሉ እያለ ካፒቴኑ የበላይነቱን ሲያገኝ ጁሊያ ኮኮናት ይዛ ትመታውና ከዚያም ራሱን ስቶም ይወድቃል። ጁሊያ ከዛም ሲድን ወደ ካፕቴኑ ጀልባ እንዲወጣ አረድታው በእሱም ወደ ትልቁ ጀልባው ደርሰው የካፕቴኑን ረዳት ባለማመን ሲድ ወደ ዋናው መሬት እንዲመራቸው አስፈራርቶት ከዚያም የጀልባውን ሬዲዮ ተጠቅሞ የባህር ጠረፍ ጥበቃ ጋር ይደውልና፣ ሳጅኖቹ ጣቢያው እንደደረሱም የሲድን ጥሪ ሰምተው ሰውየው የት እንደሚሆን ስላወቁ ወደ መርከብ ማረፊያውም ይሄዳሉ። መገናኛ ብዙሃን ሁለቱ ወደ ከተማ መመለሳቸውን ለመቀበል ወደ መርከብ ማረፊያው ተጉዘውም አንድ ዘጋቢ ጁሊያ ከሲድ ጋር መሆኗን ሲድ ደግሞ በሚስቱ ግድያ ተፈላጊ የሆነ ዶክተር መሆኑንም ገልጾ ሲድ እንደደረሰ አኒታ መጀመሪያ ብትቀበለውም ነገር ግን ሳጅኖቹ ጣልቃ ገብተው በቁጥጥር ስር ማውለውት ጁሊያ በዚህ ደንግጣ ካፕቴኑ እነሱን ስላጠቃቸውም እሱ መታሰር አለበት ስትል ብትናገርም፣ ይሁን እንጂ ሳጅኖቹ የሲድ ወንጀልንም አብራርተውላት ይህም በሲድ ላይ የነበራትን እምነትም ይሰብረዋል። ከዚያም ወደ አባቷ እቅፍም በፍጥነት ሄዳ ትሬቨርና ጆንም እንደገና ተገናኝተው አኒታ ይህ ሁሉ ሲከሰትም ተመልክታ ሲድ በመታሰሩና ጆን ከሚስቱ ጋር በመገናኘቱ ስሜቷ ተበታት ነው። ጆን ውሳኔውን ለሌላኛዋ ሴት እንድታውቅለት ይመስልም በአኒታ ፊትም ጁሊያንም ይሰማታል። በማግስቱ ጁሊያ አባቷንም ሲድን ከእስር ቤት እንዲያስወጣላትና ሰውየው ሕይወቷን እንዳዳነ ማረጋግጣለት። በሚያስገርም ሁኔታ ትሬቨር ልጁን ላዳነው ሰው የህግ ቡድንም አስቀድሞ ማዘጋጅተው ነበር። በዚያ ጊዜ አንድ የአካባቢው ሰው ስለ ንግዳቸው ለመቃወም ቀርቦ ልቧ ስለተለወጠ ጁሊያ አባቷን እንዲሰማውም ጠይቀው፣ የአካባቢው ሰውም እቅዳቸው በአካባቢው ላይ የሚያስከትለውን ጉዳት በመዘርዘር እንዳይቀጥሉትም አሳስቧቸው ይህ በእንዲህ እንዳለ አኒታ ጆን ከባሪ አልኮል ጠርሙስ ሲሰርቅ ተመልክታ እሷም ተከትላው ሰውየውን ብቻቸውን እንዲያወሩ ወደ አንድ ክፍል ወስዷት ጆናውን ሚስቱ ስለተመለሰችም ከእሷ ጋር መቆየት እንዳለባትም አብራርቶላት ምን ማለት እንዳለባት ያላወቀችው አኒታ የሰረቀውን ጠርሙስ የጠቆመች ሲሆን፣ ይህንንም ሲያይ ሰውየውን በጥፊ መጥቷት እሷ ስትወድቅ የሆነ ነገር ወደ አልኮል ጠርሙሱ ውስጥ የወጋ ሲሆን ይህም ለሚስቱ የታሰበም ነበር። ከዚያም አኒታን አስሮ ቁም ሳጥን ውስጥም ደብቋት። በምግብ ቤቱ ውስጥም የአካባቢው ሰዎች ቃልም ጁሊያን ነክቷት፣ ስለዚህ የንግድ ውሉንም ለመፈረም ፍቃደኛ ሳትሆን ሆን ይህ ውብ ስፍራ ማበላሸት እንደሌለባቸው በመግለጽ በምትኩ አባቷ በደሴቲቱ ውበትና ጥበቃ ላይ ኢንቨስት እንዲያደርግም ማሳስባው። ትሬቨር መጀመሪያ ግራ ይጋባም፣ ነገር ግን በአይኖቿ ውስጥ ያለውን ፍላጎት ሲመለከትም ይስማማል። በሌላ በኩል በዋስ የተለቀቀው ሲድም በጁሊያ ትዝታዎች ተወጥሮ አይተን። ይህ በእንዲህ እንዳለ አኒታ ከእስር አምልጣ ወደ አማቷ ሮጣ እርዳታ እየለመነችው ጆሚሱ ሚሱ በባህሩ ላይ እንድትሞት እንዳቀደና በዛሬው ምሽት እንደገና እሷን ለመግደል እንደሚሞክርም ነግራው አኒታ ፖሊስን ማመን እንደማይችሉ ስለዚህ ጁሊያን እነሱ ማዳን አለባቸው ብላ ሲድም ሴትየዋ ሱን እንደማታምን ቢፈራም አኒታ ግን የሚወዷቸውን ሰዎች ማዳን እንዳለባቸው ማጥብቃ ትናገርና በዚያ ምክንያትም ወደ ሪዞርቱም ይመለሳል። በእራት ጊዜ ጆን ለሚስቱ ወይንም አቅርቦ ትሬቨርም ይህን ጊዜ ለልጁ ቶስት ለማድረግም ተጠቅሞበት ጁሊያ በደስታ ከወይኗ ለመጠጣት ስትነሳ ሲድ ግን ሮጦ መሃል ገብቶ ባሏ ሊገድላት እንደሆነ ቢጠቁምም ጁሊያ ሱን አላመነችውም እና ጆን ጠባቂዎቹ ሲድን እንዲያባሩትም ያዛቸዋል። ይሁን እንጂ አኒታ ይህን ድል ተጠቅማበት እህቷ በህመም ስትሰቃይ ስለነበር ከርኅራኄ የተነሳ እሷ ራሷን መግደሏን ሲድም ለእሷ እየሸፈነ እንደነበር ተናግራ አኒታ ከዚያም ጆን ሚስቱን ሊመርዝ እንደሞከረም ከሳው። ጁሊያ አሁንም ባታምናትም ሆኖም አባቷ ንጹህ መሆኑን ለማረጋገጥ ጆን የባለቤቱን ወይን መጠጣት አለበት ሲል ወስኖ ጆን ሊጠጣውም አልቻለምና እና በዚህም ወይኑ መመረዙን አረጋግጠው እሱ ሲሸነፍ፣ አኒታ ለመበቀልም ሰውየውን በቡጢ መታው። ልቦ የሰበረው ጁሊያም ከቦታው ትሄዳለች። በማግስቱ ሲድ ከጁሊያ ጋር የነበረውን ጊዜ እያሰበ በሚገርም ሁኔታ ሴትዮዋ ወደ እሱ ቀርባ እሱ ለእሷ ትክክለኛው ሰው መሆኑን በመጨረሻ ተቀብላም እያሳየን ፊልሙ በዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።